የዩቲዩብ ቻናል ተከታታዮች ወንድሞቼ እንኳን ወደ አባም ደ ሚካኤል ልጅ ዩቲዩብ ቻናል በሰላም መጣችው። ስለ ስሞች እየተማርንና አላለቀም ገና ብዙ አለን። እንጨርሳለን ብዬ አላስብም። በአሁን በቅርብ ቀን ግን እንጨርሳለን። ተመረ ስሙ ነ ዋና ወሳኙ እና በቋንቋዋ ላይ ያሉት የስሞችና አጠራሮችና አነጋገሮች ናቸው። በጣም ብዙ ችግሮች ያሉት እና እነኚህ እንደ ወንድና እንደ ሴት የምንጠቀማቸውን የስምም ዛህር በኔኬባ በሚለው ላይ ጠለቅ ያለ እውቀት እንዲኖራችሁ ዘለቅ ያለ እውቀት እንዲኖራችሁ እየተነጋገርን እንሄዳለን ማለት ነው። ሀ ያለባቸው ስሞች ምንድን ናቸው ብለናል? ኔኬባ ናቸው ብለናል። ኔኬባ ሆነው ደግሞ በሀ እና በታ የሚጀምሩት መጨረሻቸው ላይ ሀ እና ት የሚጨርሱት ሁለት እንደዚህ በሃ የሚጨርስና በሃ የሚጨርሱትና በታፍ የሚጨርሱት ሁሉም ምንድን ናቸው ብለናል? ኔኬቫ ናቸው ብለን ተነጋግረናል። ኔኬባ ናቸው። ግን ኤክሰፕሽናል አለ ብያቸው፣ የተለየ ማለት ነው። የተለየ አለ ብለናል። የተለየውንም እንመለከታለን። አሁን ጽፌዋለሁ እና በባለፈው ስንነጋገር ሁሉንም አለ። አሁን ዛሬው እንነጋገራለን አልኳቸው። ከውጭ ሀገር የተወሰዱ ቃላቶች ናቸው። የብራይስት ቋንቋ በራሱ ሙሉ ነው አሁን ሊባል የሚችለው ከራሱ ብቻ ሳይሆን ከሌሎችም ሲዋስ ነው። የአማርኛም ቋንቋችን እንደምትመለከቱት ብዙ ነገሮችን ከሌላ ቋንቋ ይዋሳል። አንድ ቋንቋ በራሱ ችሎ በራሱ ቋንቋ መሆን አይችልም ካልተዋሰ በስተቀር። ለምሳሌ ኢትዮጵያ ቴሌቪዥን ይላል ቲቪ፣ ቴሌቪዥንም የእንግሊዝኛ ቋንቋ ነው። ከተመለከትንም ብዙ ነገሮችን ብርቱካንም የሚለው የአማርኛ ቋንቋ አይደለም። ከአማርኛ አይደለም የተወሰደው ከውጭ የተወሰዱ ቋንቋዎች ናቸው፣ በሀገራችን ላይ ያሉ ማለት ነው። ሙዝም የሚለው እንደዛ፣ ብዙ ቋንቋዎች ከውጭ ሀገር ቋንቋዎች የተወሰዱት ማለት ነው። የመኪና እቃዎች ራሳቸው የመኪና እቃዎች ራሳቸው ባሌስትራ የሚለው እኛ የኛ ቋንቋ አይደለም። ባሌስትራ ማለት የመኪና ከጎማ ስር ያለው ብረት ባሌስትራ ይባላል። ባሌስትራ የሚባለው የኛ የኢትዮጵያ ቋንቋ አይደለም ያ ከኢጣሊያንኛ የመጣ ቋንቋ ነው። እና ብዙ ቋንቋዎች ብዙ ነገሮች እየወሰድን ነው ማለት ነው። ከሰፈር ራሱ ካሳንቺስ ካሳንቺስ የሚለው ራሱ ስሙ ፒያሳ የሚለው ስሙ የኛ አይደለም። መርካቶ የሚለው የአማርኛ ስም አይደለም። ስለዚህ ከሌሎች ቋንቋዎች ወስደን ነው ያንን አዲስ ቋንቋ እየፈጠርን ቋንቋችን፣ እያስገባን እያስገባን የምንጠቀመው ማለት ነው። እና እኔ አማርኛው ለመዘርዘር ሳይሆን ሀሳብ የመጣሁት። ከብራይስጥም ደግሞ በብራይስጥም ከሌሎች የተወሰዱ ቋንቋዎች አሉ። እነሱን ግን የተወሰዱትን ቋንቋዎች እንደምንድን ነው የሚመለከቱት? በሴት ሶጣ ነው በሴት ሶጣ ነው የሚጠሩት ማለት ነው። ቲቪ ከሆነ ቴሌቪዚያ እንዳልኳቸው ቅድም ሳይኮሎጂ የሚለው ሳይኮሎጊያ ሳይኮሎጊያ ባዮሎጂ ከሆነ ባዮሎጊያ እያሉ አ የጨመሩበት እንዳለ ሁሉንም ወስደውታል ማለት ነው። ቲቪ ከሆነ ቴሌቪዚያ እንደዛ ነው የሚሆነው። እና አያደረጉ በሴት ፆታ ነው የሚጠሩት። ቴሌቪዚዮት ነው እንጂ የሚሉ ቴሌቪዚም አይባልም ማለት ነው። እና ይህንን ወደፊት ድርብ ስሞችን አሁን፣ ዛሬ ነጠላ ስሞችን ነው የምንነጋገረው። ወደፊት ድርብ ስሞች እንዴት እንደሚደረጉ ስለምንማር በዛ በሰፊት እንማማራለን ማለት እንደርስበታለን። አሁን ይህንን የምንማረው ዛሬ በኔኬቫ ነው። ፍሮማዘርስ ላንጎች ከሌላ ሀገር የመጡ ቋንቋዎች፣ የሌላ ሀገር ቋንቋዎችን ነው በሴት አድርገን ኔኬቫ ነው የሚባሉት። ኔኬቫ ማለት የሴት ማለት በሴት፣ በተባት፣ በአንስት ስም ነው ኔኬቫ ነው የሚባለው ማለት በሴት ስም ነው የሚጠሩት። ኔኬቫ ማለት በሴት ሲሆን ዘሃር ማለት ደግሞ ወንድ ማለት፣ ወንድ ፆታን ዘሃር ነው የምንለው። ዘሃር በኔኬቫ ነው። አሁን እዚ ጋር ኔኬቫ ነው የተጠቀምን ያለ ነው ማለት ነው። ፒታ ማለት ፒታ ማለት ዳቦ ሆነ ውስጡ መካከሏ ክፍት ያለች ሙሉ ሙሉ ና መሀሏ ክፍት የሆነች ምን ትባላለች? ፒታ ትባላለች። ሙልሙል ዳቦ ነው። ከመሃሉ ግን ክፍት ነው፣ ፒታ ይባላል። ሁለተኛው ቱና፣ ቱና ሰርዲን አሳ ነው። ቱና በእንግሊዘኛም ቱና ነው የሚባለው ፣ ስለዚህ ቱና ከእንግሊዘኛ የተወሰደ ነው። ፒታም ከዛ ከእንግሊዘኛ እና ከአረብኛ የተወሰደ ነው ሁለቱም። ሰሊጥ ትሂና፣ ትሂና፣ ትሂና ሰሊጥ ነው። እኛ የምናመርተው ሰሊጥ ትሂና ነው የሚባለው ቲሽና የእነሱ ቋንቋ አይደለም። ከሌላ ስለወሰዱት በሴት ነው የሚጠራው ማለት ነው። ቢራ ቢራ የእንግሊዝኛ ስም ነው፣ ግን ቢር በእንግሊዝኛ ቢር ይባላል። መጠጥ ነው፣ እንደ መጠጥ ነው። ቢራ አ ቢራ አ ተብሎ ነው የሚጠራው። ታሪክ በቀደም ባለፈው ክላስም እንደተማረው ሂስቶሪያ፣ ባዮሎጊያ፣ ሌሎች እነኚህ የትምህርት ነገሮች በጠቅላላ የተወሰዱት ከምንድን ነው? ውጭ ቋንቋ ስለመጡ በሴት ነው የሚጠሩት ማለት ነው። እንድታውቁት ነው። ሀሳብ ሀሳ ማለት ነው፣ ሰላጣ ማለት ነው። ሰላጣ ጎመን፣ ሀሳ ሰላጣ ጎመን። በእንግሊዝኛ ልተስ ነው የሚባለው። ሉተስም የሰላጣ ነው፣ የሉተስ ሰላጣ ነው። ሀሳ ከአረብኛ የተወሰደ ስለሆነ ሀሳ ተብሎ ነው የሚጠራው። በቃ የራሳቸው የእብራይስጥ ቋንቋ አይደለም ማለት ነው። ከሌላ የተወሰደ ነው፣ ከአረብኛ የተወሰደ ነው። ሀሳ የሚለው ማለት ነው። ስለዚህ ሰላጣ ቅጠሉ፣ የሰላጣ ቅጠሉ ማለት ነው። ቅጠሉ፣ የሰላጣ ቅጠሉ ሀሳ ነው የሚባለው። ሉተስ ይባላል። በአማርኛ የሰላጣ ቅጠል ነው የሚባለው። ይህ እነኚህ ስሞች እነማናቸው? ፒታ፣ ቱና ቱሂና፣ ቢራ፣ ሂስቶሪያ፣ ሀሳ። እነኚህ የምን ቋንቋዎች ናቸው? የውጭ ሀገር ቋንቋዎች ሆነው ግን በሀገር ውስጥ በሴት ስም የሚጠሩ ናቸው ማለት ነው። ይህንን ቃል ወደሚለየው እንምጣ። የሚለዩት ኤክሰፕሽን ይባላል። ኤክሰፕሽንስ ይባላሉ

ሂሳ ሂሳ ሂሳ ሰላጣ። አሁን እነኝን ል ካል ወደዚህ ስንመለስ ደግሞ እና ስንመለከት እዚህ ጋር የተለዩት ግን ስንመለከታቸው እነኚህ ዘኻር ነው አናቸው። ግን ዘኻር በትክክለኛው በጣም ኤክሰፕሽናል በደንብ እንድታስተውሉት የምፈልገው ላይላ የሚለው አጠራሩ አ ነው፣ ግን ናይት ማለት ነው ምሽት ማለት ነው። ላይላ ማለት ናይት ማለት ነው ምሽት ማለት ነው የተለየ ነው በጣም የተለየ ነው ላይላ ማለት ተመሳሳይ በጣም በጣም ኮምፕሊትሊ ከዚኛው ጋር ከኔኬቫዎቹ ጋር በምንም አይለያይም አአ ነው ያለው ሁሉም ነገር አንድ ነው ላይላ ብቻ ግን ምንድን ነው ወንድ ነው ዘሃር ነው ላይላ የሚለው ይሄ ለምንድን ነው በዛ የሆነው ማረፍ ኮንቬንሽን ስምምነት ነው ቋንቋ ላይ ተስማምተውበት ያደረጉትን አባቶቻችን አባቶች የተስማሙበት ማለት ነው። ስለዚህ ሰው የሚስማማበት ነው። ስለዚህ የቋንቋ ህግ ነው፣ ስምምነት ነው። ላይላ የሚለው በወንድ ነው የሚጠራው። ላይላ ግን ሲታይ ሁሉ አ ነው። ላይላ ዛሃር ነው። በቃ ናይት ማለት ነው፣ ምሽት ማለት ነው ማለት ነው። ናይት ወይ ምሽት ማለት ነው። በአማርኛ ምሽት ብዬ አልጻፍኩም ያው ይገባቸዋል ብዬ ነው። ላይላ ማለት በእብራይስጥ ጠዋት ሲሆን ቦኬር ቶቭ ይባላል። ቦኬር ቶቭ ማለት ቦኬር ማለት ጠዋት ማለት ነው። ቶቭ ማለት መልካም ጠዋት ማለት ነው። ጉድ ሞርኒንግ እንደ ማለት ማለት ነው። በምሳ ሰዓት ላይ ፆራይም ቶቪም ይባላል። ፆራይም ቶቪም። በማታ ላይላ ቶቭ ነው የሚባለው። ላይላ ላይላ ቶቭ ቶቭ የሚለውን አድጀክቲቭ ይጨምረና ላይላ ቶቭ ቶቭ ማለት ጉድ ማለት ነው። ጥሩ ማለት ነው። ስለዚህ ላይላ ቶቭ ስንል፣ ጉድ ሞርኒንግ ስንል ቦኬር ቶቭ ቦኬር ጠዋት ነው። ቶቭ ስንል ጉድ ጉድ ሞርኒንግ። ልክ ያው ተመሳሳይ ነው ከእንግሊዘኛው ጋር ምንም የሚለየው ነገር የለም። ላይላ ቶቭ ነው የምናውለው ላይላ ቶቭ እና እቺ ላይላ የምትለው ናይት ማለት ነው። በወንድ ነው የሚጠራው ማለት ነው ዝሃር ነው ኔኬቭ አይደለም። እንደ አጠራሩ ግን ከሆነ እንደነኚህ ተመሳሳይ ስለሆነ ግን ወንድ መሆን ያልነበረበትም ግን ወንድ በወንድ ነው ዝሃር ነው የሚጠራው ማለት ነው። ሻይ ቴ ቴ ሻይ ነው። ጥያቄዎች አሉ፣ ጥያቄዎችንም እንሰራለን። አሁን ይህንን የተወሰነ ከጨረስን በኋላ በሚቀጥለው ክፍል ጥያቄዎች ይኖራሉ። ወደ ስምንት ጥያቄዎች አሉ። ስምንት ጥያቄዎችን እጠይቃለሁ። መልሶቹንም መልሶቹን ምርጫ ነው አስቀምጥላችሁ፣ እራሳችሁ በጭንቅላታችሁ ትሞክራላችሁ። ምን ያህል እንደቻላችሁ፣ ምን ያህል እንዳገኛችሁ እዛ ትሞክሩና ታረጋግጣላችሁ። እኔ መልሱ እንሰራላችኋለን። ችግር የለውም እና ቴ ሻይ ማለት ነው። ቴ ማለት ሻይ በወንድ ነው የምጠራው። ግን ይኸው ቴ ኤ ኤ ነው የሚባለው እንደ ኤ ሳውንድ ስለሆነ። ቡና ማለት ካፌ ኮፊ ካፌ ካፌ ኤ ሳለሆነ ይህ ምንም አያጠራጥርም። ሃኖራ ግን አኖራ ሄ ኖራ ግን ምን ሆል ኤ ሳውንድ ኤ ነው መጨረሻው። ስለዚህ ካፌ ችግር የለው፣ ወንድ ነው፣ በወንድ ነው ካፋ ስላለ ማለት ነው። ሜዳ፣ ሜዳ ደግሞ ካፌ ማለት ቡና ነው ብያቸዋለሁ። ፊልድ ማለት ነው ሜዳ ማለት ፊልድ ማለት ነው። ሰዴ፣ ሰዴ፣ ሰዴ፣ ሰዴ፣ ሰዴ

ገበያ አለ የሚባል በኢየሩሳሌም ላይ መሃኔ ይሁዳ የሚባል ካምፕ ስላለ ገበያ ስላለ ያ ገበያው በማን ነው የሚጠራው? ማሃኔ ይሁዳ፣ የይሁዳ ካምፕ። በይሁዳ የተገዛው አኬልዳማ የተባለው መሬት ስለሆነ ስሙ በዛ ይጠራል ማለት ነው። በይሁዳ ብር የተገዛው የሸክላ ቦታ ስለተባለ በታሪክ ሰዎች ሲያመጡት ሲያመጡት ሲያመጣ ሲመጣ ሲወር ሲወር ሲወር እሱ ማሃኔ ይሁዳ ተባለ ማለት ነው። ገበያው እራሱ የተሰየመው በይሁዳ ብሩን በጌታን የሸጠበትን ብር መልሶ ሲሰጣቸው ለነሱ እነሱ በዚህ ብርስ አንጠቀምም ብለው የምን የደም መሬት መቃብር ቦታ እንግዛበት ብለው ያንን መሃኔ ይሁዳን ገዙ ማለት ነው። እና በዛ ቦታ ሰው ይቀበርበት የነበረ የጥንት መቃብር ቦታ ነበር፣ ግን አሁን ገበያ ሆኗል። እና ምን ይባላል? መሃኔ ይሁዳ፣ መሃኔ ይሁዳ። መሃኔ ማለት ካምፕ ማለት ነው። ካምፕ ድንኳኖች ኖረው መኖሪያ መኖሪያ ማለት ነው። ወታደሮች ወይም የተሰሆኑ ግሩፖች የሚኖሩበት ቦታ ነው ካምፕ ማለት ነው። የወታደሮች መኖሪያ ካምፕ፣ የተማሪዎች መኖሪያም ብዙ ተማሪዎች የሚኖሩበትም ካምፕ ነው። ግን የተማሪዎችም ካምፓስ ስሙ ጨሮች የአውት ካምፕ አለበት ነው ካምፓስ። ስለዚህ የተማሩ የሚያልፉበት ነው ካምፓስ ተምሮ የሚያልፉበት ስለሆነ ነው ካምፓስ የሚባለው፣ እንጂ ወታደሮች የሚኖሩበት ሁሌ እዛው ስለሆኑ እስካልሞቱ ድረስ የማያውቀው ካምፕ ነው የሚባለው ማለት ነው። እና ካምፕ ነው ያው ካምፕ። ማን ማን፣ መሃኔ፣ መሃኔ ካምፕ፣ መሃኔ ካምፕ፣ መሃኔ ካምፕ ነው መኖሪያ ማለት ነው። ተሰብስበው የሚኖሩበት እሺ። ሞሬ፣ ሞሬ፣ ሞሬ ወንድ መምህር ሜልቲቸር ይላል ሞሬ፣ ሞሬ ሞሬ ሞሬ ምንድን ነው ወንድ መምህር ማለት ነው እቺ አስቶ ሞራ ሴት መምህር ትሆናለች ስለዚህ ልክ እንደዛኛው ብትሆን ይሄ ወደ ሴት ይለወጣል ሴት መምህር ግን ይሄ ሞሬ ነው የሚለው ሞሬ ነው ኤ ድምፅ ያለው ስለዚህ ሞሬ አሁን ስንናገር ስንነጋገር በንግግር ላይ ይህንን ሳይጻፍ ራሱ ልሰሙት ይችላላችሁ አርሚ? ወታደር ማለት ጸባ ጸባ ወታደር ማለት ነው። በአሌፍ ይጨምራል፣ ግን ወንድ ነው ዘኻር ነው። ከለር ማለት ደግሞ ጸባ ነው። እንደዚህ አይነት ብዙ አሉ። እነኚህ በአ ና በአይን ና በአሌፍ በአይን የሚጨርሱ እነኚህ ሁሉም እናቸው ዘኻር ናቸው ማለት ነው። ይህ ምንድነው? ኤክሰፕሽን ይባላል። የተለዩ ናቸው ማለት ነው። እነኚህ ሀሳ እንድኖሯቸው እነኚህ ሀሳውንድ ኖሯቸው ሁሉም ሌተር ኖሯቸው ፊደል ኖሯቸው መጨረሻቸው ላይ እነኚህ ኤ ድምፅ ነው ያላቸው። ኤ ድምፅ ያላቸው የመጨረሻቸው ላይ ያላቸው፣ መሃኔ፣ ሞሬ፣ ካፌ ኤ ነው መጨረሻቸው ማለት ነው። እነሱ ሁሉ ምንድናቸው በወንድ ነው የሚጠሩት። ግን ሀ ያለችበት ሁሌ ልብ እንድትሉት ያስፈልጋል ማለት ነው ፈተና ላይ ሲመጣ ጥያቄ ላይ ሲመጣ እንድትመልሱት ማለት በንግግርም ጊዜ ስትነጋገሩ እንድታስተውሉት ነው የሚያስፈልገው። ሌላው ወታደር የሚለው ጸባ አሌፍ ነው። በአሌፍ የሚጨርሱ ብዙ ወርዶች ቢኖሩ ሲናገሩ ጸባ ሲል ሴት ማለት በሴት አይጠራም። ለምን አሌፍ ነው መጨረሻው ከዚህኛው ይለያል ማለት ነው። ስለዚህ ወንድ ነው ማለት ነው። ከለር ማለት ይሄ ጸባ ነው። ጸባ ወታደር ማለት ነው። ጸባ ደግሞ ከለር ማለት ነው። ከለርም ወይም ከለር ወይም ቀለም ማለት አንድ ነው ማለት ነው በወንድ ነው የሚጠራው ፆታው ስለዚህ የዛሬ ይህንን ያክል ኤክሰፕሽናሎችን እነኚህ ናቸው ያሉት ኤክሰፕሽናል ሁሉንም ኤክሰፕሽን አልጨረስም እነኚህ ደግሞ ከውጭ ሀገር የተወሰዱትም ለምሳሌ ነው እንጂ ብዙ ቃላቶች አሉ ግን እነኚህን ያክል እንድትረዱት ነው ቴሌቪዥን ያለ ማለት ነው ግን ያለው ይሄ በቂ ነው ይህንን ከተረዳችሁ ባዮሎጊያ ፊሎሶፊያ ማትላንት ና ምና የተወሰነ አይተናል። ማት ነው ግን የተወሰኑት እንደዚህ አይተናል። ማለት ከውጭ ሀገር የተወሰዱ ቋንቋት በራሳቸው በሴት ነው የሚጠሩት ማለት ነው። በሴት ጾታ ነው የሚጠሩት ስሞች ናቸው። ግን ስሞቹ ከውጭ ሀገር የመጡ ስለሆነ የእስራኤል ስላልሆኑ በሴት ስም ነው የሚጠሩት። እሱ ስምምነት ነው ማለት ነው። እቺ ግን ላይላ ብትባለው በጣም በጣም ልትጠነቀቆት የሚገባው በፍጹም ሴት አይደለም ወንድ ነው ላይላ የምትባለው ሴት አይደለችም፣ ወንድ ነው። ላይላ ማለት ወንድ ነው። ወንድ ጾታ ነው። ተመሳሳይ ነው ከዚህ ጋር ምንም አነቼቼ እ አነ አሁን ናቸው። ይህም ላይላ ክ አ ነው። በሁሉ ግን በሁላቸው አንድ ሆኖ ምንም የሚለየው ነገር የለው። ነገር ግን ምንድን ነው ወንድ በዘሃር ነው የሚጠራው ስለዚህ ይሄ ብቻ በጣም በጣም ልታስተውት የሚገባ ነው። ዘሃር ወንድ በወንድ ነው የሚጠራው። ወንድ ነው። ዘኻር ማለት ምን ማለት ነው? ወንድ ማለት ነው። ላይላ ማለት ደግሞ ምሽት ማለት ነው። ናይት ወይም ምሽት ይባላል። ምሽት ብዬ አልጻፍኩት እዚ የተለየ የሚለው ስለጻፍኩኝ ብዙ ይበዛል ጽሁፍ ብዬ ነው። ምሽት ማለት ነው። ላይላ ማለት ምሽት ነው። ላይላ ቶቭ ነው የሚባለው። ስለነበረን ጊዜ አመሰግናለሁ። እኔም ሼር ሰብስክራይብ እንድታረጉ እየተናገርኩ ምን እላለሁ? ላይላ ቶቭ። ላይላ ላይላ ዘሃር ነው ብያችኋለሁ። በወንድ ጾታ ነው የሚጠራው። ቶቭ ሲባል ደግሞ ላይላ ቶቭ ብዬ ቶቭ ደግሞ ጥሩ ማለት ነው። ላይላ ቶቭ ጉድ ናይት ማለት ነው። ጉድ ናይት ብዬ እለያለሁ ማለት ነው ከእናንተ ጋር። ላይላ እና ቶቭ ደግሞ አድጀክቲቭ ነው። አድጀክቲቮች አሉ። እነኛ አድጀክቲቮች የስም ገላጮች ናቸው። ከስሞቹ ጋር እያገናኘን ይሆናሉ። ላይላ ካልን ቶቭ ላይላ ላይሎት ላይሎት ካለን ቶቮት ነው ምንለ ማለት ነው። ግን ምሽቶች ለማለት ላይሎት አይደለም፣ ላይሊም ነው ምንለው። ላይሊም ቶቪም ነው እንጂ ምንለው ቶቮት አይባልም ማለት ነው። ላይሊም ካለ ቶቮት ነው አይባልም፣ ቶቪም ነው። ቶቪም፣ ላይሊም ቶቪም ሃይሉ ላይሊ ቶቪም ነው እንጂ ምንለው ላይላ ቶቮት አይባልም። እንደዚህ ላይሊም ቶቪም። ላይሊምም ፕሮላር ይሆናል ቶቪ ምን ፕሮላር ይሆናል። በምን ጊዜ ብቻ ነው የማይሆነው? በሲንኮት ጊዜ ብቻ ፕሮላር የማይሆንበት አለ። ሲንኮት ላይ ስንደርስ እንነጋገራለን። ስለነበረን ጊዜ የእግዚአብሔር ስም የተመሰገነ ይሁን ሲንኮት የሚባለው ጋር ስንደርስ ብዙ እንማራለን። ስሞች በስሞች የሲንጉላርና ፕሮላር አለው። እሱንም እንማራለን ማለት ነው። አልጨረስንም፣ ገና ነው። በታፍ ደግሞ በቴት የሚጨርሱትን እንነጋገራለን። የሴት በሴት ኔኬባ ኔኬባዎችን እንነጋገራለን በቴት ከዛ ደግሞ ቴስት ኖረው ደግሞ ኤክሰፕሽናል የሆኑትን ደግሞ በወንድ የሚጠሩትም እነኚህ የተለዩ ናቸው። እነኚህ በጣም ጥቂት ናቸው፣ የተለዩ ናቸው። እነኚህ በቃላችሁ ያዟቸው። እስከዚህ እስከዚህ ያሉትን ላይላ ቴ ካፌ፣ ሰዴ፣ መሃኔ፣ ሞሬ ሞሬ፣ እነኚህ በጠቅላላ ከዚህ በላይ ያሉት እነኚህ ሀሳ እንድኖረው ግን ምንድን ናቸው? በወንድ የሚጠሩ ናቸው ሴት ሳይሆኑ፣ እነ ብቻ ናቸው ያሉት ኤክሰፕሽን። ሌላ ኤክሰፕሽን የለም ማለት ነኝ። የተለዩት የሆኑት ማለት ነው። ግን ጸባ ብለው ጼባ ብለው አርሚ ማለት ጸባ ብለው ደግሞ ከለር ብለው እነ ሁሉም እነ በጠቅላላ እንደዚህ በአሌፍ እና በአይን የሚጨርሱ አረፍተ ነገሮች ብዙ ሊኖሩ ይችላሉ። አሉ መጽሐፉ ጊዜ ስለሌለ ነው። እነኚህ በአና በአይንና በአሌፍ የሚጨርሱት ሁሌም እነኚህ ወንድ ሶታናን ቸች እንጂ በድምጽ አይታችሁ እነኚህ ሴት ናቸው አትበሉ ማለት ነው። ይህንን ለመግለጽ ነው። አመሰግናለሁ። ስለነበረን ጊዜ ላይላ ቶብ ብዬ እሰናበታለሁ ማለት ነው። መልካም ሌሊት ይሆንልን ስለነበረን ጊዜ፣ እግዚአብሔር ስሙ የተመሰገነ ይሁን። በቀጣይ በታፍ ስሞችን የሚጨርሱ በቴት የሚጨርሱት በታፍ የሚጨርሱትን እንጨርሳለን ማለት ነው። በቲ መጨረሻቸው ት ጨርሳ ባይት፣ አሁን ባይት ሌሎችንም እንጨርሳለን ማለት ነው። በታፍ የሚጨርሱትን። መልካም ስለነበረ ጊዜ እግዚአብሔር ስም የተመሰገነ ሆን። ሼር፣ ሰብስክራይብ አድርጉ። ላይላ ቶቭ ብዬ እሰናበታለሁ። ሼር እና ሰብስክራይብ አትርሱ። ላይላ ቶቭ መልካም ምሽት መልካም ለሊት ማለት ነው። መልካም ለሊት፣ ቸር ያገናኘን። መልካም ምሽት የሆነ